ነገር የለም ሸክም የሆነባቸው ነገር የለም። ዓለም አረታቻቸውም ዓለም አላሸነፈቻቸውም። የእግዚአብሔር ፍቅር አልቀዘቀዘባቸውም። ለምን ግንኙነታቸው ውሏቸው፣ አዳራቸው ከማን ጋር ነውና፣ ከማን ጋር ነውና፣ ከእግዚአብሔር ጋር ነውና። መጨረሻው ላይ ምን ይላል? ቅድም በጠቀስኩት በመዝሙር 121 ከቁጥር 1 ጀምረን ስናነብ እግዚአብሔር ተመልከቱ፣ ረድኤቴ ከእግዚአብሔር ነው ካለ በኋላ እግዚአብሔር ይቀብከ በንግደትከ ወበእትወትከ እምይዜ ወእስከላለ። ከሰፈርህ ወጥተህ ቤትህን ዘግተ ተመልከቱ፣ ወደ ቤተ መቅደሱ ስትመጣ በመውጣት እግዚአብሔር ይጠብቅ። አይገርም ከሰፈር ወደ ቤተ መቅደስ ስትወጣ በመውጣት ማን ይጠብቅ? እግዚአብሔር ይጠብቅ። ቤተ መቅደስ ውለ ረድኤቱን ይዘ ወደ ቤት ስትገባ ማን ይጠብቅ? እግዚአብሔር ይጠብቅ። ዛሬ ብቻ አይደለም፣ በስጋ ዘመንም ሁሉ እግዚአብሔር ይጠብቃል። ማናለ በስጋ ዘመን ሙሉ የሚጠብቅ፣ በስጋ ዘመን ሙሉ የሚንከባከብ፣ በስጋ ዘመን ሙሉ የማይሰለች። ስናገኝ አብሮን፣ ስናጣም አብሮን፣ በጉልበት እያለን አብሮን፣ ስንደክምም አብሮን፣ ሰዎች ሲርቁን አብሮን፣ አብረውን እያሉም አብሮን፣ ቀንም አብሮን፣ ማታም አብሮን ሰዎች ሁሉ ሲተውን፣ ምላሳቸውን ሲያወጡብን፣ እጃቸውን ሲቀስሩብን ከወንበር ስንወርድ ጥሮታ ስንወጣ ያኔ ሙሉ ስማቸውን እንኳ ሙሉ ስማችንን እንኳ መጥራት የከበዳቸው ሰዎች ሰላምታ ሲነሱ፣ ያኔም እግዚአብሔር ከኛ ጋር አለ። ያኔም እግዚአብሔር አረሳንም። በሁለተኛ ሳሙኤል ምዕራፍ 22 ቁጥር 19 ላይ ስለ ታላቅ ስሜ አረሳችሁም ይላል። ስለምን ስሜ? ኧረ ተናገሩ ስለምን ስሜ በቃ ስለ ስማችን አይደለም፣ ስለ ክርስትናችንም አይደለም፣ ስለ ህይወታችንም አይደለም፣ ስለ ለበስነው ነጠላም አይደለም። እሱ ስለ ታላቅ ስሙ አይተወንም። አይዟችሁ፣ የሚተዋት ኢትዮጵያ የለችንም፣ የሚተዋት ቤተ ክርስቲያን የለችንም፣ የሚተዋት ነፍስና ስጋ የለችንም። ስላልተወንም ነው ዛሬ እርሱን እያመለክን ያለነው ክብርና ምስጋና ለእግዚአብሔር ይሁን። በመጨረሻ በመጨረሻም ቅድም እግዚአብሔርን የሚፈልግ ወደ ምን ይውጣ? ዘጻት 33 ቁጥር 7 ላይ ወደ የት ይውጣ? ወደ ምን ይውጣ? ወደ መገናኛው ይውጣ። ይሄው ከሰፈር ወጠን ቤታችንን ትተን መጠን እግዚአብሔርን አገኘነው። በታቦቱ በታቦታቱ ተባረክን። ክብርና እና ምስጋና ለእግዚአብሔር ይሁን። ግን ምን ይላል ጥቅሱ ላይ የእግዚአብሔር ቤት አለ። ከሰፈርተኞቹ ቤት ምን ይለይ? ይለይ። አያችሁ፣ የእግዚአብሔር ድንኳንና በሰዎቹ ድንኳን መካከል ምን ይኑር? ልዩነት ይኑር፣ ርቀት ይኑር፣ ስፋት ይኑር አለ እና አሁን እኔና እናንተ የምናየው የመልአኩ ቅዱስ ገብርኤል ባነበብነው ጥቅ ጥቅ ስልክ ስፋት አለበት፣ ልዩነት አለበት፣ ክብር አለበት። ይህንን ለእናንተ ተዋለው ሰው ከሚኖርበት ቤት የመልአኩ ቅዱስ ገብርኤል ቤት ይለ ይላል። ዛሬ እግዚአብሔር ከሰው ቤት ይልቅ የመልአኩ ቅዱስ ገብርኤልና የድንግል ማርያም ቤት ይስፋ ይላል። እግዚአብሔር እኛ ለእኛ ከምንገናኝበት መኖሪያ ቤታችን ይልቅ ከእግዚአብሔር ጋር የምንገናኝበት ቤት ይስፋ ይላል። እግዚአብሔር እኔና እናንተ ከምንኖርበት ቤት ይልቅ የእግዚአብሔር ቤት ይማር፣ ይዋብ፣ ይወደድ፣ ይስፋ፣ ይታ ይላል። እግዚአብሔር ግን የምታዩት በዛ ልክ ነው። ይህስ አደራ በማን ላይ የተጣለ ነው? ለማንስ የቤቱን ስራ እንተወው? የመልአኩ ቅዱስ ገብርኤል ቤት እንዲሰፋ በእኔና በእናንተ መካከል፣ በታቦቱና በእኔና በእናንተ መካከል ስፋት እንዲኖር እዚህ አካባቢ ያለው የኮንዶሚኒየም ሕዝብ ሙሉ ለሙሉ ሲገባ ውጭ ሆኖ ሳይሆን አውደ ምህረት ካህናቱን፣ መምህራኑን፣ ዘማሪያኑን እያየ እንዲያመልክ ምን እናድርግ? ከሰዎች እኛን አልመረጠምን? ከዘመን እኛን አልመረጠምን? በእግዚአብሔር ፊት የሚቆመው መልአኩ ቅዱስ ገብርኤል ነገ በእግዚአብሔር ፊት ሊያማልደን በቅዱሳት መጻሕፍት አልተጻፈምን? ከህይወታችን ከነፍስና ከስጋችን አስቀድሞ ስራችን ቀድሞ በእግዚአብሔር ፊት እንዲመሰክርልን የምንፈልግ ከሆነ የገብርኤል ቤት ይስፋ። የማን ቤት ይስፋ? የማን ቤት ይስፋ? ሳልናገር የማላልፈው አንድ ነገር አለ። ይህ ቤተ ክርስቲያን ሲመሰረት አዲስ አበባ ሀገረ ስብከት አካባቢ እንደነበር አስታውሳለሁ። የሰጡን አባት ቤታቸውን ሰጠው። ኮንዶሚኒየም ተከራይተው ነበር። እንደዛ አይደለም። አይገርምም? ይህንን መሬት የሰጡን አባት ለገብርኤል፣ ለድንግል ማርያም፣ ለቅዱስ ሚካኤል ቤቱን ሰጠው። ምን ተከራይተው ነበር እሳቸው። ሲገባን፣ እንደዚህ ሲገባን እንዲህ ነው። ጨረሳችን ሶስት ክንድ መሆኑ ሲገባ ለእግዚአብሔር ምድር በምላ ዓለምን ወክሎምን ሁሉ ላይነብሩ ውስጤታ የምናየውና የማናየው ሰማዩና ምድሩ የእርሱ ነው ከማለት አልፈን ወደር የሌለው ሊመለስ የማይችለው ዋጋ እንደተከፈለልኝ እንደ ወይን መጭመቂያ ሰውነቱ ስለኛ ሲል በደም እንደተጋረደ ሲገባን እና መጨረሻችን ሶስት ክንድ ከስንዝር መሆኑ ሲገባን መሬታችንን አይደለም እኛም እንሰጣለን። ገንዘባችንን አይደለም፣ እንደ አብርሃም ልጆቻችንን ለእግዚአብሔር እናቀርባለን። ግን ያ እምነት እኔና እናንተ ዘንድ ይኖር ይሆን? በዚህ ዘመን በዚህ ዘመን መሬት ከሰው ልጆች በተወደደበት የተሻለ ዋጋም በሚያወጣበት ዘመኑን ታግለው አሸንፈው ስለ እነርሱ የቆሰለውን ስለ እነርሱ የተገረፈውን ስለ እነሱ እንደ ወይን መጭመቂያ ሰውነት ሁሉ በደም የተጋረደውን ስለ እነሱ የተራበውን አስበው ቤተ ክርስቲያኒቷ ገንዘብ ስታገኝ ትሰጠናለች፣ ቤቱ ይስፋ፣ ህዝቡም አውደ ምህረት ላይ ቆሞ ያስቀድስ፣ ሕፃናቱንም ውጭ ሆነው አቧራና ብርድ አይንካቸው ብለው የእግዚአብሔርን ምሕረት ታግሰው ይህንን አውደ ምሕረት ሲገኝ ትሰጡናላችሁ ብለው ለሰጡ ወንድሞቻችንና እህቶቻችን ይሄ ጉባኤ ከፍ አድርጎ ያመስግንልኝ። አንድ አባታችን ቅድም እየነገሩ ነበረ የቤተ ክርስቲያኒቷ ክፍያ የተፈጸመባት ምናልባት እዚህ አካባቢ እዚች ወደ ኋላ ተመለሳሉ። አስተውሉ ስንሞት ግን ስንት ክንድ ነው? አያችሁ። እርሱ ምን አለ? በዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ፣ በቃ ልባችሁ አይታወክ አለ። ወደ አባቴ እሄዳለሁ፣ ብዙ መኖሪያም ስላለ ስፍራ አዘጋጅላችኋለሁ። አቤት ነ ጌታ ምን አዘጋጅላችኋለሁ? በቃ ማምላክ ቤት ያላችሁ ተከራይ ሆናችሁ ድንኳን ዘርግታችሁ የምትሰኙ እንኳን ቤተ መቅደስ መጣችሁ ብዙ ስፍራ እግዚአብሔር አዘጋጅቶልናል። ከፍ አድርጋችሁ አመስግኑ። ብዙ ስፍራ፣ ብዙ ስፍራ የኔ ነው ያንተ ነው የማይልበት የቀደመውም የሚከተለውም እኩል የሆነበት ተመልከቱት። ፀሐይ ሳይሆን እግዚአብሔር መንፈስ ቅዱስ ብርሃን የሆነበት በፈረቃ ከፈረቃ ምስጋና ወጠን ንበት ስፍራ እሱ አዘጋጅቶልናል። ይሄ ስለገባቸው ይመስለኛል፣ ቤተ ክርስቲያኒቱ ትከፍለናለች፣ እስከዛ ድረስ ግን ብለው ከስንት ወር ይሆናል አንድ ዓመት ከምናምን ታገሱናል ነው። ኧረ እባካችሁ በእነሱ ላይ ስራውን ለሰራ መልአኩ ቅዱስ ገብርኤልን ከፍ አድርጋቸው አመስግኑልኝ። አውቃለሁ እንጂ ቤተክርስቲያን ከአውሮፓ እርዳታ የላትም። እንደ ሰዎቹ እንደ ሰዎቹ የማምለኪያ ቦታ እኛ ከአረብ ፈንድም የለንም። ሌላው ይቅርና ከተማ ውስጥ የተሻሉ ካቴድራሎች እንኳ ይህንን ቦታ አያግዙትም። ገንዘብ ያላቸው ሰዎች በማወቅና በስህተት ይሆናል ብዬ አምናለሁ ለፓርኪንግ አይመችም ብለው እዚህ መጥተው ማስቀደስ ይከብዳቸዋል። ለመኪና ማቆሚያ ብለው መጥተው ማስቀደስ የቦታውን ችግር መቅረፍ ይከብዳቸዋል። ምንም እርዳታ የላትም። ቅድም እንዳልኳችሁ ወይፈኑ ለከረ ቤተ መቅደሱ። የዚህች ቤተ ክርስቲያን ረዳቶ ማን ነው? ማን ብቻ ነው? እግዚአብሔር ብቻ ነው። የኔ ስራውን የሰጠን ደግሞ ለእኔና ለእናንተ ነው። በቅዱስ መጽሐፍ ውስጥ ከዘፍጥረት ጀምረን እስከ ራዕየ ዮሐንስ ድረስ እግዚአብሔር በሀብት የባረካቸው እነማን ናችሁ ብለን በአረፍተ ነገር አይደለም፣ በቃል አይደለም፣ በፊደል ብናነብ የሰጡ ሰዎች ናቸው። ምን ያሉ ሰዎች ናቸው? የሰጡ ሰዎች ናቸው። አይገሩ እግዚአብሔር ሰጠ ሰው የሚባርከውን። ምድር ላይ አማለው ሰሎሞን ከአንተ በፊትና ከአንተ በኋላ ሀብታም አይኖርም አለው እግዚአብሔር። ግን ምን ስላደረገ ነው ብላችሁ ቅዱስ መጽሐፍን በመንፈስ ቅዱስ ሀሳብ ሆናችሁ ስታነቡ ስትማሩ፣ አባቶቻችን እግር ስር ቁጭ ብላችሁ ስትማሩ ሶሎሞን ከእርሱ በፊትና ከእርሱ በኋላ ሀብታም አይኖርም የተባለው ለማን ስለሰጠ ነው ምንም ለእግዚአብሔር ስለሰጠ ነው። ስለዚህ ተረባርባችሁ ተረባርባችሁ ለእግዚአብሔር በመስጠት ስርዓት ውስጥ የሚጎድል ጓዳ የለም፣ የሚነጥፍ ኪስ የለም፣ ዩኒፎርሙን ለብሶ ሲወጣ ስንቅ አልባ ተማሪ አይኖርም። ለእግዚአብሔር በመስጠት ቅድም እንዳልኋችሁ ሁለቱ አሳና አምስቱ እንጀራ ተባርከው ወደ ብዙ ሲመለሱ ሁለት ሰው ያጠግብ የነበረው አምስት ሺህና ያልተቆጠሩ እናቶችና ሕፃናትን እንዳጠገበና አስራ ሁለት መሶብ እንደተነሳ ሁሉ ለመልአኩ ቅዱስ ገብርኤል የሞታ መስፋፋት ቢያንስ እንኳ በመጨረሻዎችን ዘመናችን ላይ ለመቃብር የምትሆነን ያህል ካሬ በቤተሰብ በማህበር በስራ ገበታ ሆነ ተያይዘን ቤቱን እንድናሰፋና የታገሱንን ወንድሞቻችንን ደግሞ ገንዘብ ዋጋ እየመጣ ባለበት ወቅት እነሱም እንዳያኮርፉ ደግሞም ስለሚቸገሩ ደግሞም ገንዘቡ ስለሚያስፈልጋቸው ለእነርሱ እየሰጠ እኛ ከእግዚአብሔር ጋር የምንገናኝበት በሽተኞች የሚፈወሱበት፣ ለምጻሞች የሚነጹበት፣ አባቶቻችንና ወንድሞቻችን እህቶቻችን ንስሐ ገብተው ቅዱስ ሥጋውና ክቡር ደሙን የሚቀበሉበት፣ ሰማያዊ አባት በክርስትና ሕይወታችን የምናገኝበት፣ ወጣቶች ሥርዓተ ተክሊል የሚፈጽሙበት ቤት፣ የእግዚአብሔር ቤት እንድናሰፋ አደራ አደራ ማለት ትፈልጋለሁ። ማን ይርዳል? እግዚአብሔር ይዳ። እኔ ከዓመታት በፊት ይህንን ቦታ አውቀው ነበረ። እውነት ለመናገር እውነት ለመናገር እውደትም አይፈጸምም ነበረ። ታቦታቱ ምን አይፈጽምም ነበረ። እውደት አልነበረው። ግን ክብሩ ይስፋ፣ ክብሩ ይስፋ። ለሰማዩ አምላክ፣ ለእናታችን ለቅድስት ድንግል ማርያም፣ ለመልአኩ ቅዱስ ገብርኤል ደግሞም ምክንያት አድርጎ ከወንድሞቻችንና ከእህቶቻችን ጋር ተነጋግረው የማትመልሱት ወጋ ዋጋ ከ2018 ዓመት በፊት ተከፍሎላቸዋል ብለው ለወንድሞቻችን አስረድተው የመልአኩ ቅዱስ ገብርኤል ቤት እንዲሰፋ ላደረጉ መላከ ምሕረት በፈቃዱ እና የሰበካ ጉባኤ አባላት ማህበረ ካህናት ምዕመናን፣ ሁላችሁም አንዴ እልል በሉና እግዚአብሔርን አመስግኑ። አሁንም አምናለው መላከ ምሕረት ወንጌላዊም ናቸው ያሬዳዊም ናቸው ከእግዚአብሔርና ከእናንተ ጋር የመግባባት ችግር የለባቸው። ከእናንተ ጋር ሆነው ከማይበረካ አይናቱ ጋር ሆነው ምናልባት በህይወት ብንቆይና የዛሬ ዓመት ተመልሰን ብንመጣ፣ አይ ገብርኤል እኮ የእኛን ዕዳ ሲያስተሰሪ የሚውል እንጂ ዛሬ በግቢው የገንዘብ ዕዳ የለበትም ብለውን ደስም ብሎ ሳፍቶ እጆቻችንና አንደበታችንን ከፍተ የምናመሰግንበት ቀን እንደሚመጣ ተስፋም ከማድረግ አልፌ አምናለሁ። በርቱም እንደ ክፍለ ከተማም አብረን እየመጣ ከነመምህር ገብረ ማርያም ጋር ከአባታችን ጋር ከሰበካ ጉባኤ አባላቱ ከሰንበት ትምህርት ቤት አባላቱ ጋር ሆነን እግዚአብሔር የሚፈቅደውን የወንጌል አገልግሎትና የልማት ስራ አብረን ልንሰራ አብረን ልንሰራ አብረናችሁ ልንቆም በጸሎትም ምናልባትም ደግሞ ሊያንስ ይሆናል አንድ ብርም አስር ብርም መቶ ብርም ከእናንተ ጋር በግሌ እኩል ላውጣ በመላኩ ቅዱስ ገብርኤል ፊት ቃል እገባለሁ። የቤቱ ስራ የእናንተ ነው። የቤቱ ስራ የእናንተ ነው። በረከቱም ተላልፎ ለሌላ እንዳይሰጥ። በሌላ አነጋገር ደግሞ እዚህ አካባቢ የምትኖሩ የስራ ቦታችሁ ከብዙ ሰዎች ጋር ያገናኛችኋል እዚህ ከማይመጡ ወንድሞቻችን ጋር ያገናኛችኋ የቃል ኪዳን ሰነድ በደብሩ ጽሕፈት ቤት በኩል ያለ ኮፒ በቁጥር ተዘጋጅቶ በስራ ገበታችሁ፣ በሰፈራችሁ ኑ። በእግዚአብሔር ፊት የሚቆመውን መልአኩ ቅዱስ ገብርኤልን ቤተ መቅደስ ክዳን አውጣው፣ እናስፋው፣ ህፃናቱም ሽማግሌዎችም ገብተው ያስቀድሱ ብለን እንደኔ እንደ አባታችን እንደ መምህር ገብረ ማርያም እንደነ ሊቀ ስዩማን አብርሃ እንደ ሁሉም የሰፈራችን የከተማችን ሰባኪዎች ሆናችሁ ቦታውን እንድናሰፋ አደራ አደራ ማለት እፈልጋለሁ። ስለነበረን ጊዜ ሁሉ ልውል እግዚአብሔር የተመሰገነ ይሁን። ቃሉን ገድፌ ከሆነ አባቶቻችን እንደሚያስተካክሉና መንፈስ ቅዱስም እንደሚረዳን በማመን ሁላችሁንም ዝቅ ብዬ ይቅርታ ጠይቃለው። እግዚአብሔር ይስጥልኝ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የኛ አምላካችን ቅዱሱ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን፣ ስሙ የተመሰገነ ይሁን። ቃሉን ላስተላለፉልን ላስተማሩን ለመጋቢ አዲስ መምህር ሶሎሞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የለሚኩራ ክፍለ ከተማ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ክፍል ዋና ኃላፊ እንዲህ ያለ ወንጌልን እንዲህ ያለ ቃልን አስተላልፈውልናልና ቃለ ሕይወት ያሰማልን። ቃለ ሕይወትን ያሰማልን። በእድሜ በጤና በጸጋ በበረከት ይጠብቅልን። እግዚአብሔር አምላካችን ያገልግሉ፣ ዘመናቸውን ባርኮ ባለ ዘመናቸው ሁሉ እንዲህ እግዚአብሔርን እያገለግሉ እንዲኖሩ እግዚአብሔር አምላካችን በዕድሜ ቤተና ይጠብቅልን። እግዚአብሔርን አመስግኑላቸው ሆኑ።